እንግዲህ ሰላም ለደረጀ አቡጌል ዳጣንና እሱን አስመርምራ ውጤቱን እንዳወቀች ነገረችው። ዶክሜንቱንም ሰጠችው። አሁን ወይዘሮ ማርታ በድንጋጤ ድርቅ ብላ ቀረች። ይህን ያደረገችው አቡጌልን በጣም በመናደድ እንዳይሆን አድርጎ ቀጠቀጣት። እናም አንቺ ማን ስለሆንሽ ነው የኔንና የዳጣን ጸጉር ወስደሽ ዳንኤል ምርመራ የምታስመረምሪው ሕይወቴን የምታበላሽው በማለትም አብጌልን እንዳይሆን አድርጎ ቀጠቀጣት። አብጌል እንግዲህ ዳጣን ከቤት አስወጥታ አባረረቻት። አባዬ የገዛልሽን ልብስ ነው የለበሽው አንቺ ችጋራም ድሃ በማለትም ስነ ልቦናዋን ጎዳቸው። ዳጣ የመጨረሻ ከዚያ ቤት ወጥቶ የመሄድ ነበር አላማ። ሄደችም። ነገር ግን አባቷ በንዴት ላይ ደረጃውን እየወረደ እያለ ሰላም የሰጠችው ዶክሜንት የዳጣንና የሱ ውጤት ነበረ። ከምንም በላይ በጣም ተናዶ ደነገጠም። ሲቀጥል ደግሞ ዳጣን አሁን ሂዶ ሊያመጣት እያለ ነበረ ነገር ግን ይህንን ጉብዳ ከሰማ በኋላ ምን አደረገ አቶ ደረጀ። ማርታ ደግሞ ለየት ያለችና ጥበበኛ ሰው ናት። ሁሉንም ነገር ካወቀች በኋላ ዝም ብላ ነገሮችን ለማስተዋል ሞከረች። ህይወቴ ይበጠበጣል። ደረጀ በላይ ላይ ባለገ ማለት ደግሞ ዳጣን ወለደ ማለት እኔ ዝም አልለውም በማለትም ለኤ ለአብጌል ነገረቻት። አሁን አብጌል ዳጣ የደረጀ ልጅ አይደለችም ብላ እናቷ ስትነግራት በጣም ተናደደች። ግን ደግሞ ወይዘሮ ማርታ ዳጣ የደረጀ ልጅ መሆኗን በደንብ አረጋግጣለች። አሁን ይህን ጉድ ደረጀ ሲሰማ በድንጋጤ ደረጃ ላይ ድርቅ ብሎ ገኝ ተገኘ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርት ይዘመተናል። ዳጣዬ ምን ገጠማት የሚለውንም አብረን የምናየው ይሆናል። ዳጣዬ እንግዲህ ዛሬ በጣም በሚከብድና በሚያሳዝን ሁኔታ ልቧ ስብር ብሏል። እናም ከቤት ወታ እንድትሄድ ተገዳለች ማለት ነው። እሱም ያስገደዳት ምንድን ነው አብጌል አሁን ቅስም የሚሰብር ንግግር ስለተነገረቻት የአብዬን መጥፎ ንግግር መቻል አቃታት። አሁን የመጨረሻ ውሳኔዋ ከዛ ቤት ውታ መሄር ነበረ። አብሯ ብትቆይ ሌላ ትልቅ ችግር እንደሚፈጠር እርግጠኛ ነበረች ዳጣን። ምክንያቱም አብጌል የነገረቻት ወይም የተነገረቻት የሰደበቻት ስድብ አይደለም፣ እሷን ሌላም ያስደርጋል። ወይዘሮ ማርታ ግን ጥበበኛና አስተዋይ ሰው ናት። ከእሷ ብዙ የምንማርበት ነገር ነው። እናም ዳጣን ጠርታ አባትሽ ማን ነው ስትባልም፣ ዳጣ አንድ በቷ ተያያዘ። እናም ጨነቃት። አባቴ ሲሳይ ነው ስትይኝ አልነበረ? አዎ ነው መሰል። እኔ አባቴን አላቀውም በአካል። ስሙን ብቻ ነው የምታውቂው? አዎ አባቴን አላቀውም በማለት መለሰች። በቃ ሂጂ አሁን አለቻት። ግን እትዬ በሰላም ነው አብጌልን ጠሪልኝ በማለትም ጠራቻት። ወጣች ዳጣ። አብጌል እዛ ቁጭ ብላ ደስተኛ ነበረች። ዳጣ ደግሞ ዝም ብላ ስታያት ነበር። ከዛም ቀጠለችና ና ምን አባሽ ታየኛለሽ አለቻት። ምንም። ከዛም አንቺ ችጋራም የችጋራም ልጅ ስትላት ስለ ቅማል ተረት አነሳች ዳጣ ከዛም ሁለቱ እንዴት ተጨቃጨቁ ወይዘሮ ማርታ መጣች ምንድን ነው እናንተ ምንድን ነው የተፈጠረው አለች እዩ ልሽ ቅማላም የቅማላም ልጅ አለችኝ ይው እናንተ ናችሁ የምታሰድቡን አለች አንቺ ያምሻል እንዴ እኔ በፍጹም እንደዛ አላልኩም ትዬ እንደዛ ያልኩት ነገር በፍጹም የለም አለች ዳጣን ከዛም ዝንበያት የቅማላም ልጅ ብላ ተሰርባለች እች ችጋራም አለች አረ ባካችሁ ትልቅ ሰው አይደላችሁ እንዴ? እኔን እንኳ ታከብሩኝ። እትዬ አንቺን አክብሬ ነው እንጂ እሷ የምትናገረው ነገር ከባድ ነው። ከዚህ በላይ ምናባሽ አባሽ ልታደርግኝ ነው አለች አብጌል። ዳጣን በንደት ተነሳችና፣ እዩልሽ እትዬን ባላከብር የሚፈጠረው ነገር። እኔ ለማንም እንደዚህ ዝቅ ብዬ አላቅም። አብጌል በጣም እወድሻለሁ ግን ደግሞ በጣም አበዛሽው አለቻት ምን ልታገኝ ነው ይኸው እማዬ እፊትሽ ልደበድበኝ ነው ቅማለም የቅማለም ልጅ አለች አንቺ ትልቅ ሰው አይደለሽ ውሸት አይሰለችሽም እኔ በፍጹም እንደዛ አላልኩም አለቻት አብጌ ልጇን አንስታ ልትመታ ስትል ዳጣ እጇን ያዘቻት ከዛም ወይዘሮ ማርታ ዝም ብላ ተመለከተች እናንተ ትልቅ ሰው አይደላችሁ አታከብሮኝም ምን አይነት ነው አለች ከዛም በቃ ውጭ ከዚህ ቤት። ስትልም እወጣልሻለሁ። ጎዳና ያደርኩ ብዙ ብዙ የተሰቃየው ልጅ ነኝ። ግን አንቺን እንደዚህ የሚያደርግሽ ከሆነ እወጣልሻለሁ። ቤቴ ፈጣሪ ነው ብላ እንዳጣን እያለቀሰች ወጣች። ወይዘሮ ማርታ ጸጥ ብላ ማስተዋል ጀመረች። እናም አብጌልን ለአባት ሲመጣ የሚመልሰውን መልስ አዘጋጅ። በጣም አላበዛሽውም እንዳንቺ ምን አይነት ሰው ነሽ እንዴት እንደዚህ ልትሆን ይቻልሽ እንደ ሰርባኝ እኮ ነው ዝም በይ በማለትም ወይዘሮ ማርታን ተናገረቻት ዳጣን እንግዲህ ውሃ ጋርና ቅመም ጋር ሄዳ ከዚህ በኋላ አልመጣም እየመጣው አያቸዋለኝ አለች ውሃ ወገቧን ጠምጥም አርጋ ይዛ በፍጹም በፍጹም አትሄጅም አለቻት እንዴ ለምን አትሄጅም ሄዳለሁ እዚህ ቤት ከዚህ በኋላ አልኖርም። ለምን ማናስከፋሽ አስከፋሽ በቃ ውሃ አልመጣም አልኩሽ። እንዴ እህቴነሽ አላልሽኝም? አወትኔ እህቴነሽ ግን ደግሞ አልመጣም። ለምን ማናስቀይመሽ አስቀይመሽ በቃ ዳ ውሃ ተይኝ ሀለቻት አሁን ውሃ አለቅም ብላ ዳጣን ጥምጥም አድርጋ ያዘች። ቅመማ አንቺም ብትሆኝ እመጣለኝ እሺ፣ እዚሁ አላችሁበት ቦታ አግቻችሁ ይሄዳለኝ ሀለች ውሃ ግን ዳጣን ልትለቃት አልቻለችም። እዩልሽ ውሃዬ፣ አሁን የመሰናበቻ ምርጥ ኬክ ልጋብዛችሁ አለቻት። አልፈልግም አልፈልግም እኔ አንቺ ከርሻ አልፈልግም ስትላትም ውሃ ልቃገኝ በማለትም ጩኸችባት። ከዛ በቃ ታያት አይደል መጣ ለያቸዋለ አለችና አደል አለች መጠ ከዛም ውሃ እያለቀሰች ዳጣን ተከትላ ኬክ ጋብዛቸው ሄደች። አሁን አብጌል ዳጣን በመሄዷ ተደስታለች። ውሃ ግን ደምን ባ እያለቀሰች ነው እቤት መታ ምግብ አልበላም አልጠጣም ብላ እምቢ ብላ አስቸግረች። ለሰላም እንግዲህ እምቢ ስትላት ለማዘር ወይም ደግሞ ለማርታ ተናገረች ሰላም። ከዛ ልጇን እያባበለች ወይዘሮ ማርታ ለምንድን ነው ምግብ ማትበዩ? ርቦሻል ለምን? ስትላት ዳጣዬ ካልመጣች አልበላም አልጠጣም፣ አልፈልግም አለች። እንዴት አሁን ዳጣን በዚህ በጨለማ ከየት ላምጣት? አለች። አልፈልግም፣ በቃ አልበላም። አንቺ ትልቅ ልጅ ነሽ፣ ጠዋት አመጣልሻለሁ ዳጣን፣ አለቻት። ይህች ጨም ላቃታ ያጥም ተጨም ላለቀች እኮ ዝም በይ አንቺ አለቻት። ወር ዘውሮ ማርታ አብጌል፣ አብጌልም በአንቺ ነው የሄደችው አይደል አለቻት። ውሃ ዝም በይ፣ የት ነው ደግሞ በእኔ የሄደችው? ለአባዬ ስመጣ አንቺ እንዳባረርሻት እነግራታለሁ። ይሄው ነገር ለኩስ አላባዬ ልታጣላይ ነው እኔ አላባረርኳትም አለች። ቆይ አንቺ እንዴት ነው አንቺ አይደለሽ እንደ ልጅቷን ከቤት ያባረርሻት ምን አይነት ጉርነሽ? አለች ወይዘሮ ማርታ ይህን ጊዜ በጣም ተናደደች እና ቀወጠችው። አባት ሲመጣ የምትመልሽውን መልስ አዘጋጅ። እኔ ባንቺ በኩል ደክሞኛል። በጣም ባለጌ ሁነሻል። ምን አይነት ሰው ነሽ? አለች ወይዘሮ ማርታ። ውሃ ይሄን ጊዜ ጸጥ ብላ ማዳመጥ ጀመረች። ለናታን እንግዲህ ሰላም ሄዳ፣ ውሃ ሃናኮ አብጌል እኮ ክፉ ሆነች አለችው። ለምን? ለማንኛውም ዳጣ የለችም ዛሬ። የት ሄደች? ታዚ ቤት ጥላ ሄደች አለችው። ለምን አለ ናታን። በቃ ሄደች። አልፈልግም አለች ምንና አብጌል ጋር ተጣልተው ተደባደቡ አላት። ታጨጋጭቆ መሰለኝ ስትልም ዩ ከባድ ነው። በቃ እሺ እንዴት እናደርግ አላውቅም። ልብሷንም እኮ ይዛል ሄደች እንቢ ብላው ልቅ ብላ ሄደች አለችው። በቃ አባዬ ሲመጣ ምንድን ነው የሚፈጠረው? እንግዲህ አይታወቅም። እንዳጣ ምስኪን አብጌል እኮ ቀናት ነው እንደዚህ የሚያደርጋት ለምን በአንተ ምክንያት እኔ ምን አደረግኩ? አንተን ከእሷ ጋር እየው ብላ አይደል እንዳያሰቃይቻት አለችው። እንደው ከባድ ነው ምናምን አለና ዝም አለ። በልሄድ ብላ ሰላምም ሄደች። ሰላም ዳጣ በመጥፋቷ ልቧ ተሰብሯል። ግላ ለናታን እኔም በቃኝ፣ ከዚህ በኋላ ሀሳቤን ቀይሬያለሁ፣ እወጣለሁ ስትለው እንደ ሰላምዬ ለምን አላት። በቃ መውጣት አለብኝ አለችው። ይገርማል አለ። አሁን ሌላው ነገር እንግዲህ አብጌል ዘው ብላ ናታን ክላስ ገባች። ናታንም ዝም ብሎ ማየት ጀመረ። በጨለማም ትሰሪያለሽ። ናታን አሰብክበት? ምኑን ባለፈው ያልከውና አስብበታለሁ አስቤ እነግርሻለሁ ብለኸኝ ነበር አለችው። ቆይ ግን እያደረግሽ ያለሽው አላት። ምን አንቺና ዳጣን በምን ተጣልታችሁ ነው? ራሷን አትባክ ሄደችው። እኔ አላልተጣላኋትም እሺ እንደዛ ነው። አ ጠግባ ለሄደች ደግሞ ደሞ አሁን ዳጣ የለችም። እሺ ላስብበት ብለኸኛል፣ እሱን አትመልስም? ቆይ ቤተሰቦችሽ ያውቃሉ ይሄን ነገር አላት ምን የብልግና ነው ማን አባልገኛለህ። እንደ እናትና አባትሽ አምነው ይመሰለኝ እዚህ ቤት የሚያስቀምጡኝ፣ አንቺ ደግሞ የምታወሪው ሌላ ነገር ነው። እኔ አልፈልግም ማንንም አባለግ አላት። በፍጹም ዳጣ ብትሆን እንደዛ አትልም። እኔ አባልገኝ አላልኩም ግን ደግሞ አሰብክ ቦታ ነው ያልኩህ አለችው እኔ እንደዚህ አይነት ነገር ማሰብም አልፈልግም ለአንቺ ከእህትነት ውጭ ሌላ ምንም ስሜት የለኝም ሲላት ተናደደች የራስህ ጉዳይ እሺ አሁን ዳጣ የለችም እውነታውን ንገረኝ ስትለው አንቺ ማንሽ ዳጣ እዚህ ክላስ እንድትገቡ አልፈቅድም ከሰላም ውጭ ሲጀምር ማንም ሴት ክላስ እንድገባ አልፈልግም አላት ኧረ እባክህ ዳጣ ስትገባ እንደዛ አትልም አይደለም አለችው ይውልሽ አብጌል እወክሽን እኔ እንደዚህ አይነት ነገር የለም አላት። ተናደደኝና ጠላ ወጣች። ከዛም ደውላ ለዳጣ አልደውል አልደውል እያለ እያመናታ ደወለላት። ዳጣ አነሳችለት። ከዛም አንቺ ሳትናገሪ እንደዚህ በመጥፋትሽ ከባድ ነው አላት። አልጠፋው ምን ላድርግ፣ ታዳ አባዬ ቢሰማ እኔ ባሉ ልዳት ነው ብሎ አይናደድብሽም? እና እዛ በቆይ ትንሽ ትልቅ ችግር ይፈጠር ነበር። እንኳንም መጣሁ። አንተ ስላላየክ ነው አብጌል የተናገረች ነገር ቢሆንም ነውር ነው። እባክህ እኔ ነውር ምናምን አላውቅም። እውነቷን እኮ ነው ዳት፣ አብጌል ነገር አይገባውም ምትልክ አለችው። ከዛም እሺ ምንድን ነው በቃ፣ አብጌል በጣም ተናገረች፣ ቅስም ይሰርበራል። ስለዚህ እሷን ካስገድ ታስደሰታት፣ እኔ ወጣሉላት አለች። እውነት ትክክል አይደለሽም፣ በቃ ተደውልን እንገናኛለን ሲላትም፣ እሺ በቃ አመሰግናለሁ ስለደወልክ ከነ ሰላም ጋር ነው እንም ሳሌ ጋር ነው የሄድኩት ሌላ ማን አለ አለችው። ከዛ እሱም በቃ ይዞሽ ብሎ ስልኩን ዘጋ። ደረጀ መጣ። አሁን ውሃ አኩፍራ አኩርፋ አልናገር አልጋገር ብላ ገኛት ደረጀ ምን ሆና ነው የኔ ውሃ አምሮብኛ ዛሬ አደል አባዬ አለችው። አብጌል በጣም ምን ተገይቶ ነው ሲላት እኔ አንተ ሊ ሁሌም ቆንጆ ነኝ። አው ቆንጆ ነሽ የኔ ቆንጆ። ውሃ ምን ሆና ከረፈች። ከዛም ዳጣ የለች ምን ሆና ይለችም ጠፍታ ሄደች አለችው። በንዴት ማርታን ጋር ሄደ። እንግዲህ ሰላም ወረቀቱን ሰጠችው። ቻናሉ ሰብስክራይብ ያብያ